መጽሐፈ ነገስት ካል ምዕራፍ 9 ነቢዩም ሚልሳ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀ፣ ይህን የዘይት ማሰሮ በእጅ ያዝ፣ ወደ ሪማት ዘገላድ ሂድ። በዚያም በደረሰ ጊዜ የናሚሲ ልጅ የኢዮሳፍጥን ልጅ እዩን ታገኘዋለ። ገብተም ከወንድሞቹ መካከል አስነሳው፣ ወደ ጓዳ አግባው፣ የዘይቱን ማሰሮ ይዘ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ በለው። በሩንም ከፍተሽሽ አትዘይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገላድ ሄደ። በገንባም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እርሱም አለቃ ሆይ ከአንተ ጋር ነገር አለኝ አለ። እዩም ከማንኛችን ጋር ነው አለው። እርሱም አለቃ ሆይ ከአንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው የእስራኤል አምላክ እግዚአብሔር እንዲህ ይላል በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው። የባሪያዎችን የነቢያትን ደም የእግዚአብሔርን ባሪያዎች ሁሉ ደም ከኤልዛቤል እጅ በቀል ዘንድ የጌታህን የአካብን ቤት ትመታለህ። የአካብን ቤት ሁሉ ይጠፋል። በእስራኤልም ዘንድ የታሰረውን እና የተለቀቀውን ወንድ ሁሉ ከአካብ አጠፋለው። የአካብንም ቤት እንደ ናባጥ ልጅ እንደ ኢዮርብአም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ ኤልዛቤልንም በኢዝራኤል እርሻ ውሾች ይበሏታል የሚቀብራትም አታገኝም በሩንም ከፍቶ ሸሸ ኢዩም ወደ ጌታው ባሪያዎች ወጣ እነርሱም ደህና ነውን ይህ እብድ ለምን መጣብ አሉት እርሱም ሰውየውንና ነገሩን ታውቃላችሁ አላቸው እነርሱም ሀሰት ነው ንገረን አሉት እርሱም እግዚአብሔር እንዲህ ይላል። በእስራኤል ላይ ንጉሥ ትሆን ዘንድ ቀባው ብሎ እንዲህ እንዲህ ነገረኝ አላቸው። ሁሉም ፈጥኖ ልብሳቸውን ወሰዱ፣ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉት። ቀንደ መለከትም እየነፉ እዩ ነግሷል አሉ። እንዲሁም የናምሲ ልጅ የኢዮሳፍጥ ልጅ እዩ በኢዮራም ላይ ተማማለ። ኢዮራምና የእስራኤል ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሳ ሬማት ዘገላድን ይጠብቁ ነበር። ንጉሱ ኢዮራም ግን ከሶርያ ንጉስ ከአዛሄል ጋር በተዋጋ ጊዜ ሶርያውያን ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመልሶ ነበር። እዩም ልባችሁ እስከ እኔ ጋር ከሆነ በኢዝራኤል እንዳያወራ ማንም ከከተማ ኮብልሎ አይውጣ አለም። ኢዮራም በዚያ ታሞ ተኝቶ ነበር እና እዩ በሰረገላው ላይ ተቀምጦ ወደ ኢዝራኤል ሄደ። የይሁዳም ንጉስ አካዝያስ ኢዮራምን ለማየት ወርዶ ነበር። እስራኤልም ግንብ ላይ የቆመው ሰላይ የእዩ ጭፍራ ሲመጣ አይቶ ጭፍራ አያለው አለ። ኢዮራምም የሚገናኘው ፈረሰኛ ላከ፣ እርሱም ሰላም ነውን ይበለው አለ። ፈረሰኛውም ሊገናኘው ሄዶ ንጉሱ እንዲህ ይላል ሰላም ነውን? አለ። እዩም አንተ ከሰላም ጋር ምን አለ? ወደ ኋላዬ አልፈ ተከተለኝ አለ። ሰላዩ መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። ሁለተኛም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል ሰላም ነውን? አለ። እዩም አንተ ከሰላም ጋር ምን አለ ወደ ኋላዬ አልፈ ተከተለኝ አለ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም፣ በችኮላ ሄዳልና፣ አካሄዱ እንደ ናሜሲ ልጅ እንደ እዩ አካሄድ ነው ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉስ ኢዮራም የይሁዳ ንጉስ አካዚያስ በሰረገሎቻቸው ተቀምጠው ወጡ። እዩንም ሊገናኙት ሄዱ። በኢዝራኤላዊው በናቡቴ እርሻ ውስጥ አገኙት። ኢዮራምም እዩን ባየ ጊዜ እዩ ሆይ ሰላም ነሆነ አለ። እርሱም የእናት የኤልዛቤል ግልሙትና ዋን መተተዋ ሲበዛ ምን ሰላም አለ ብሎ መለሰ። ኢዮራምን መልሶ ነዳና ሸሸ። አካዚያስ አካዝያስ ሆይ አመጽ ነው አለው እዩም በእጁ ቀስቱን ለጠጠ፣ እዮራምንም በጫንቃው መካከል ወጋው፣ ፍላጻውን በልቡ አለፈ። ወደ ሰረገላውም ውስጥ ወደቀ። እዩም አለቃውን ቢድቃርን እንዲያለው አንስተ በእዝራኤላዊው በናቡት እርሻ ጣለው። አንተና ኔ ጎን ለጎን በፈረስ ተቀምጠን አባቱን አካብን በተከተልን ጊዜ እግዚአብሔር እንዲ ብሎ ይህን መከራ እንደተናገረበት አስብ። በእውነት የናቡቴንና የልጆቹን ደም ትናንትና ይቻለው ይላል እግዚአብሔር። በዚህም እርሻ እመልስብሃለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረው ቃል ወስደህ በእርሻው ውስጥ ጣለው። የይሁዳም ንጉሥ አካዚያስ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። እዩም ይህን ደግሞ በሰረገላው ላይ ውጉት እያለ ተከተለው በይብልአምም አቅራቢያ ባለው በጉር አቀበት ላይ ወጉት። ወደ መጊዶም ሸሸም በዚያም ሞተ። ባሪያዎቹን በሰረገላው ጭነው ወደ ኢየሩሳሌም ወሰዱት፣ በዳዊትም ከተማ በመቃብሩ ከአባቶቹ ጋር ቀበሩት። በአቃበም ልጅ በኢዮራም በአስራ አንደኛው ዓመት አካዚያስ በይሁዳ ላይ ነገሰ። ኢዩም ወደ ኢዝራኤል መጣ። የኤልዛቤልን በሰማች ጊዜ ዓይንዋን ተኳለች፣ ራስዋንም ማስጌጠች፣ በመስኮትም ዘልቃ ትመለከት ነበር። እዩን በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነውን? አለችው። ፊቱንም ወደ መስኮቱ አንስቶ ከእኔ ጋር ማን ነው? አለ። ሁለት ሦስት ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም። ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። በገባም ጊዜ በላ፣ ጠጣም። ከዚያም በኋላ ይህችን የተረገመች እዩ የንጉስ ልጅ ናት እና ቅበሯት አለ። ሊቀብሯትን በሄዱ ጊዜ ከአናትዋና ከእግሯ ከመዳፍ በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያው በቴስቢያዊው ኤልያስ በኢዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ፣ የኤልዛቤል ሬሳ በኢዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይች ኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ።